እንዴት ነሽ? ታዲያ እንዴት ነህ? ተስማማሽ? ሀገሩ ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ? እንደዛ ማለት እ ሶስት ቀን ማስታወቂያ መስራት ተፈለጋችሁ? የተለያየ ማስታወቂያ አስተዋውቅላችኋለሁ። ነው እና መቅጣታችሁ አይለይ ያለው በጣም ወጣችኋል። ይህም ቪዲዮ ያመጣሁት ልጁ ያለው ነገር አስገርሞ በዚህ ቪዲዮ ላይ የሆነ ሀሳብ ልሰጥ ሳይሆን በዚህ ቪዲዮ ላይ የተጻፉ ኮሜንቶች እና አይደለም በጣም ስለተሰማኝ፣ ሲ ኮሜንቶቹ ደግሞ አብረን እንሂስ። በቂ ኃጢያት አለኝ ሰውዬ፣ እኛም እንወድሃለን ግን ተው። ደግሞ ባንተ አስተዋውቄ ይታሸግብኝ እንዴ? ልጅ ምግብ አልበላ ብሎ እና እየረበሸ እያስቸገረኝ ነበር፣ ትሰራልኛለህ። አንተማ ሚስማር ከነመዶሻው ልታዘንብብን ቆርጠቅ ተነስተካል። ፊት ተገልብጦ ነው ልበል? ምንድን ሰው ወይስ ገበያ ልትዘጋ? ለጎረቤቴ ስራለት። ተው አንተ ልጅ አታስቀስፍ። የጉማሬ ነጋዴ ነኝ፣ ቃል ገባለሁ፣ አሰራሃለሁ። አረ ሊበላ ምን አይነት ዋይና አውጣነክ በድሮ ህዋዌ ቪዲዮ እየሰራክ ማስታወቂያ ይከብዳል ብሎ ጭራሽ ማስታወቂያ መስራት ትፈልጋለህ? አረ በስመአብ! ብብት ፊት ልልህ ነበር ግን ጾም ነው። ዶዶራንት ነው ያጠቆረው። በቤት ስልክ ነው እንዴ የቀረጽከው? ሽንት ቤት ሞልቶብኛል፣ ናምጠጥልህ በህግ አምላክ እንጾምበት። ሰውዬ ማባረሪያ ነው ማስታወቂያ፣ አካሄድ ይስተካከል። አንተ በዚህ ፊት ብታለቅስ እንባክ ጉንጭክ ላይ ሳይደርስ ነው የሚደርግ። አሁን የሆነ ነገር ብጽፍ ኃጢአት። እርሶ ሰውዬ ግን በጾም ሊያሳድቡኝ ነው። እንዲ ሆረር ፊልም ስንፈልግ እንጠራካለን። ከቁመትክ በላይ ፊትክ ረዝሟል። ለዚህ ነው ስግደቱን ያስተጋጎለኝ። አምላክ ሆይ ይማረኝ። ረባ መጀመሪያ የቀበሌ መታወቂያ አለ አንፈልግ እም አንተ የምሰራው በዘራ መድኃኒት ስራ አለ። አሁን ለዚህ ፊት ምን ማስታወቂያ ሊሰራ ነው? ብቻ በጣም ከባድ። ከዚህ በላይ ብዙ ብዙ ኮሜንቶች አሉ፣ ግን እኔ ለምን ይሄ ሁሉ ውርጅብኝ እንዳስፈለገ አላውቅም። ምን እንዳረጋቸው አላውቅም። ካልተመቻቸው እስክሮ አድርጎ ማለፍ አለ። ግን ይሄ ልጅ ፈልጎ መርጦ ባልፈጠረው ፈጣሪ በፈጠረው መልኩ ይህን ያክል ሞራሉን ለመስበር እንዳይንቀሳቀስ እዛው ቤት ውስጥ ፈርቶ ወደ ሰው እንዳይወጣ ምናምን ይሄን ያክል ማሸማቀቅ። ጓደኛዬ አስታርቅኝ ብሎ ልኮኝ ሚ

ቀሪ ባለፈውም ብያቸዋል። ጓደኛችሁ ጋር ፈቀኛችሁ እንዳተ ወይ ደግሞ እንዲህ ስትጣሉ ምናምን አትላ ለራሱ ነው የሚያመቻቸው። የፈለገ ታማኝ ነው ምናምን ብትሉ ጓደኛችሁ ራሱ ለራሱ በቃ ሴት ሁን ያመቻቸዋል። ይልጣታል ሊበላት ማለት ነው። ደመወዝ ጥያቄያችንን መንግስት ይመልስ። መልስ እንፈልጋለን። ምንድነው ሴቶች አደባባይ አለ። ለእኛ ወንዶች አደባባይ እንዲሰየምልን እንፈልጋለን። የሴቶች ቀን ማርኬት ተብሎ ለእኛ ቢያንስ ቅዳሜን ይወሰንልን፣ ወንዶች ቀን ይባልልን። በዛሬ ደግሞ ሌላ የምንጠይቀው ነገር ምንድን ነው? ወንዶችና ህጻናት ቢሮ ይቋቋም እንዴ! ይቋቋም እንደው ጠረጴዛ ዙሪያ ቢሮ ላይ ተብለን ሲያምር ይቀራል። የወንዶች ጉዳይ ይቋቋም፣ የወንዶች እንባ ጠባቂ ምናምን። እንደዚህ ውጣ እስኪ ድንበር ትሄዳለህ፣ በቃ እዛው ሀገር ትጠብቃለህ። ለውርስ የቸኮለች ነፍስ አለው። ደጀኔ ምንድነው ደጀኔ? ሰውዬው ሸተተ ገማብን እጃችን ላይ የሬሳ ሳጥኑን አስጥ ነው እንጂ ምን እና አንተ ቆመተኛለህ ነው ምኑ ምስሮጡ፣ እንዴት ነው ምኑ? ይላል እንዴ ቆንጆ፣ ቆንጆ፣ ቆንጆ ነው። የቤተሰቡን ደረጃ ይመጥናል። አዎ ቆንጆ፣ ታውቃለህ። አልጨውንም፣ ቅመስ አንድ ነገር ቢበላሽ ከአንተ ራስ አልወርድም። ናንተ ናንተ ምን ነው የምትፈዛው? ወንበሮቹን ደርድር እንጂ ምንድን ነው ፈዘው አረጋሽ የገና ሰውየው ነብሳቸው አልወጣምኩ ይወጣል ለኔ ነው ማቋን አንተ ነህ እንዴ ሳያርፉ ሳይሞቱ ሂድ በሂድ እንትን ጨርሳቸው። ሂድ ሂድ ውስጥ ግበና፣ ወይ በሆነ ነገር ጨርሳቸው። ይሄን ያክል የምትንሰፍሰፍ ይሄን ያክል የምትስገበገብ ከሆነ ሂድ። የወንድ ልጅ መከራ

ኔኮ ግራ ተገቡኛላችሁ አንዳንድ ጊዜ። ቆይ እንዴት እንረዳችሁ ናችሁ ስንሉ እንዲት ትሆናላችሁ? ቆይ እንዴት ግራ ተገባን? እኮ ግራ አጋባች ነሽ ታዲያ። እንዴት ነ ተስማማሽ? አገሩ ምን አይስማማትም ብለ ጠብቀ ነበር። እንደዛ ማለት ፈልግ እንዴ? ረጋቤ እንጂ ገና ካገር በለ ወይኔ በላቸው። ተሰቃየን እኮ የት እንሂድ፣ ወገን የት እንሂድ? አማረሩም ሴቶች፣ አሰቃዩ፣ መረረን። አሁን ኑሮ ውድነቱ በዚህ ከቀጠለ እንዴ መጣው

ግን ሼባ ሰው መጣ። አክስት ቤት፣ አክስት ቤት ና ግባና ምግብ ብላ ምናም ብሎ ለራሷ ታስገባህና ከዛን ታስከፍላለች። አሰቀልኩት እንጂ ነው፣ በኋላ ነው። ኧረ ተይ እንዋደድ። ግን እንደው መዋደድ ትፈልጋለህ? ተይ እኔ ጋር እ እንግዲህ ይሄን ጀሪካን ተሸክመህ እቤቴ ታደርሽ እሺ ደሞ በተከታታይ ደሞ ሶስት ቀን ካልተ ተጠብቀኝ ከዚያ በኋላ ግን እንጓደዳል ማፈር ግን የለው እና ደሞ ተዚያ ላይ ደሞ ተዚያ ላይ ደሞ ደሜ ደሞ የእንጀራ መጋገር ይዛላት ግን አሪፍ በሁሉም ፖዚሽን ማየት አለብን። አስባችሁታል? ግን ጋይስ ይች ልጅ እንዴ ናችሁ? በዘጠናዎቹ ብትኖር ኖሮ እንዴ ናችሁ? ሴቶች ያላበው ወንድ እንደሚስበት ታውቃላችሁ። መሰላችሁ አንዱ የሚባል ንጥረ ነገር ይገኛል፣ የወንድ ውስጥ ይሄኛው ለሴቶች አሁን ቁመሽ የምታየው ሁልጊዜ ለዚህ ነው አይደል? የዘጠናዎቹ ሰዎች ቃል ዳያውቁም በቀጥታ ወደ እርምጃ ነው፣ በቀጥታ ስለዚህ፣ እይቅርብን ማለት ነው። ወይኔ ምንድን ነው እሱ እያራክ ነው? ቆይ ሂዱ ብለ እያባረርክ ነው። ምንድን ነው እሱ ውሃ እየደፈራችባቸው ያለው ጭንቅላት ቢኖሩ ነው።